ከጀርባሽ በጣም ስትናፍቀኝ በጣም ስትናፍቀኝ ማለት ነው። የምሬን ነው። በቃ እንትን አለው የተለጠፈበት። ትላንትና ነው ያነሳሁት ሰላሜ። የምር ተለጥፎበት ነበረ ለአስር ቀን። ወላሂ ለአዚም ከልቤ ነው የምላችሁ። ወላሂ እየዋሻችሁ አይደለም። ስልኬ ዝግ ነበረ። እዚች ጋ ምልክት ስሜ ተጽፎበት ተቀምጦ ነበረ። የሄድኩበትን ቦታ መናገር አልፈልግም። ከሀገር ያላችሁ ውድና የተከበራችሁ የኢትዮ ፋሚሊዎች እና ወዳችኋለሁ የምር ከልቤ ነው ይህን የምለው ከልቤ ነው ከልቤ ወዳችኋለሁ። በዚህ ልክ አይመስለኝም ነበረ። በጣም በጣም ነው ማከብራችሁ። በጣም ነው መወዳችሁ። አላህ እንደዚህ የሚጨነቅላችሁ ሰው ይስጣችሁ። አላህ ለሀገራችሁ ያብቃችሁ። አላህ ካላችሁበት ጭንቅ ሁሉ ያወጣችሁ ማለት ነው ዛሬም ነገም እስከ መቼ ነው ማለት። እንዲ እዚች ጋር ዘጠኝ ቀን በተከታታይ ያለማቋረጥ አይደለም፣ ሰባት ቀን ሁለት ቀን ዘላለች፣ ሰባት ቀን በተከታታይ ማለት ዘላለች። እና ጽፋልኛለች ካለው በየቀኑ እስክትመጣ ድረስ ባትመልስልኝም ጽፍል ካለው ደግሞ ገና ከመሄድክ ናፈቀኝ። አናታም ታያለህ፣ ደግሞ እኔም የሆነ ቀን አንተ እንዳደረግከው አደርጋለሁ፣ የዛኔ ስሜቱን ታውቀዋለህ። ምናምን የመጀመሪያ ቀን የጻፈችልኝ ትክስ ነው። እና ይኸው ስታለቅስ ግን ለምድረፊታለ ጫምር የምር መላመድ ባይኖር በቃ ሰው መልመድ ምናምን ባይኖር ምናምን እያልኩ እያሰብኩኝ ነው እና ሆነ የለመድከውን ሰው በድንገት ስታጣ ምናምን ያለው ነው። በጣም ከባድ ነው። በጣም ያስጠላ ስሜት ነው። ሰላም በጌታ እንዳትዞሪ እንዳትዞሪ ሶስት ዙሪ ጊዜያችን ከጀርባሽ ተነግሮ የማያልቀው ሰፊና ጥልቅ ነው መውደዴ እመነኝ፣ ከባህር ይልቃል። ቢወጡት ቢወርዱት ድካም ነው፣ አትልፋ፣ ማመኑ ይቀላል። የሽምገላ አይደለም ከልቤ ያደረውም እውነት፣ እስካሁን ቃላት አይገልጹትም መጠኑን ወድ ወድሃለው ስል ስሜቱ በቃት ታስበው ይቅር እምላለው ወዲሃለው የፍቅሬን መጠን በቃል ከሚገልጸው በላይ ወዲሃ። ተፎሰተበት ከአስር ቀን በላይ ስለሆነው ሁላችሁም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቪዲዮን ጀምሩለት። ሰላም ሰላም! ውድና የተከበራችሁ ቤተሰቦቻችን እንደምን አላችሁ? እኛ ያለን እግዚአብሔር የተመሰገነ ይሁን። ሁላችሁም በያላችሁበት ሰላማችሁ፣ ፍቅራችሁ ብዝዝት ይበልን እያልን ዛሬ በአይነቱ ላይ የተባለ ቪዲዮ መጥቻለሁ። ከዛ በፊት ግን አስተያየቷ ትንሽ ከበድ ስላለ ሰላም ትበላችሁ። ሰላም ሰላም ቤተሰቦቻችን፣ እንዴት ናችሁ? እኛ ደህና ነን፣ እግዚአብሔር ይመስገን። ከብርዱ ጋር ምናምን ተያይዘነዋል። ክረምት ገብቷል፣ ይክረምት ገብቷል ባይዘ ቤተሰብ እኛ ጋር አሁን እራሱ ብርዱ ትንሽ ከበድ ይላል እ እና ደግሞ በጣም በርድ ሲነካት ትንሽ ሰላም አለ አይደለ የሆነ ትንሽ ያማታል እና ፍን ምናምን ነገር እስኪ እንደምንም ጎትቼ ነጃት የወጣሁት ከቤት ዛሬ ግዴታ መስራት አለብን የሆነ ትልቅ ሰርፕራይዝ አለ ብዬ ብሎ ይኖባ ይዘ ቤተሰብ ሰርፕራይዝ አለሽ ነይ ውጪ አይ እሺ በቃ ያመኛል እዚ ስጠኝ አይቻልም ነይ ውጪ ይመምሽ ስለዚህ አያስብልኝም ይመምሽ ብሎ ይዞኝ ወጣሁ ኧረ ተይ እኔ ላንቺ አላስብም ለማንኛውም ሰርፕራይዙን ከመስጠት በፊት ግን ሰሞኑን በጣም ያስጨነቀን አንድ ጉዳይ አለ፣ ሁላችንንም ማለት ነው። በቃ በጣም ያስጨነቀን የምሬ ነው የምላችሁ። እኛም ብቻ አይደለም ቅርብ ያለን ጓደኞችን ብቻ አይደለም፣ ውጭ ያላችሁ ኦዲየንሶች ሁላችሁም እየደወላችሁ ምን እያላችሁ የት ደረሰ ምን ሆኖ ነው ለምንድነው የከፋው ምናምን እያላችሁ ብዙ ጥያቄ ስትጠይቁን ነበረ እና ምንም ማውቀው ነገር የለም ግን ያው የሰው ልጅ ጓደኛ እስከሆነ ድረስ ግን የተፈጠረውን ነገር ምንድን ነው ብሎ እንደ ጓደኛ እኔና ማክሮኝ ቢሆን ኑሮ ያደረገው ለእናንተ መናገር እችል ነበረ። ግን አንድ የነገረኝ ነገር የለም። በቃ እንግዲህ ሰላም እና እኔ አብረን ነው ከእሱ ጋር ብዙ ጊዜ አንለያይም ነበርና፣ ይሄን ውሳኔ ሲወስን ግን ምንም ነገር ያወቅነው የሰማነው ነገር አልነበረም እና ከእናንተ በላይ ከናንተ እኩል እኛ በጣም ስንጨነቅ ነበረ አለ አይደል በቃ እንዴት እናድርግ፣ ምናምን እስኪ ብቻ ግን እግዚአብሔር ሁሉንም ነገር ለበጎ ነው ያደረገው ብዬ አስባለሁ። ሰላምን በጣም ተጨንቃ ስለነበረ በዚህ ዙሪያ በጣም ግራ ገብቶ የነበረ በጣም ግራ ገብቶናል። ቤተሰብ ሁላችሁም እየደወላችሁ ኤንዲስ፣ ኤንዲስ፣ ኤንዲስ በውስጥም ኮመንት ላይም ብዙዎቻችሁ ጠይቃችሁናልና ማለት እንደዚህ ብለን ለእናንተም ለራሳችንም የሆነ መልስ ማግኘት ብንችል በጣም ደስ ይለን ነበረ ግን እውነት ለመናገር በጣም በጣም ነው የናፈቀን። እኔ በጣም ስንደውለት ስልኩ አይሰራም፣ በቃ ልናገኘ አልቻልም። እኔ እንጃ በጣም ናፍቆናል። በጣም በጣም በጣም እኔ እንጃ ምን ማለት እንዳለብኝ አላቅም። ብቻ ደና እንደሆነ ደና እንዲሆን እና ከዚህ በኋላም ወደኛ ጋር መጥቶ ወደ ቪዲዮ እንድንም ብቻ ጸሎት እናደርግለት ሁላችንም፣ ሁላችንም ዋናው የሰው ልጅ ደህንነቱ ሰላሙ ነውና እሱን የሚያስደስተውን ነገር ይሄ ከሆነ ከኛ መራቅ ከሆነ እሱ የሚያስደስተውን ነገር ያድርግና ሲመጣ እንግዲህ መምጣቱ እኮ አይቀርም። ግን ራቀ፣ በጣም ራቀ። በጣም ያምር፣ በጣም ናፈቀን፣ ቤተሰብ ሁላችንም በጣም ብቻ። እውነት ለመናገር ኤንዲ ማለት በቃ ብዙ ለብዙ ሰዎች ማለት ነው፣ ከራሱ በላይ ለብዙዎች የሚጨነቅ ብዙዎችን ማገዝ የሚፈልግ ለብዙዎቹ በቃ እኔ እንጃ ትክክላ ስለዚህ ያው ይህንን ወሬ ያወረው ብሻ ሰርፕራይዙን ረስቼ እሱማ ትደሰች ማይ ነው። ያው ሰሞኑን እሱ እንደዛ ሆኖ ምንም ነገር አለ አይደለ? ያው ከእናንተ ላለመጥፋት የሆነ የተወሰን የተወሰነ ቪዲዮዎችን ሰርተናል። እኛ ራሱ ግን በቃ እየሰራን ደስተኛ ሆነን አልነበረም፣ በጣም ደብሮን። ምክንያቱም እሱ ምን ላይ እንደሆነ ማወቅ አለመቻል በዚ በጣም ይጨንቃል እና ጓደኛ ሆናችሁ ደግሞ በጣም ይጨንቃል። ብቻ ግን እግዚአብሔር ለበጎ ነው ብዬሽ አስባለሁ ም መላመድ ባይኖር እላለሁ። አንዳንዴ እንደዚህ የምትወደው በቃ እንደዚህ የምታዋየውን ሰው አተህ ምናምን ከባድ ነው በጣም። እሱን ፈጣሪ ያውቃል። ለማንኛውም አሁን አይንሽን ጨፍኝ እሺ። እኔ ስለዚህ ነገር ምንም ደስተኛ ነው ወይ ነገ ምናምን ስራ ቪዲዮውን በቃ ይቅርብ፣ ኤንዲን በቃ ላይ የኤንዲን ጉዳይ እንትሆና በቃሽ እንዲህ ጉዳይ እንዴት እንተዋለን? ቢያንስ እኔ እያሰብኩ እንዳሰብኩ ታውቃለህ፣ እጁ የምር መላመድ ባይኖር በቃ ሰው መልመድ ምናምን ባይኖር ምናምን እያልኩ እያሰብኩኝ ነውና የሆነ የለመድከውን ሰው በድንገት ስታጣ ምናምን ያለው ስሜት በጣም ከባድ ነው። በጣም የሚያስጠላ ስሜት ነው። ቃል ኧረ ኧረ ሰላም፣ በጌታ እንዳትዞሪ፣ እንዳትዞሪ ማርያምን አልዞርንብኝ። ወደዛ ዙሪያ አይንሽን ጨፍኝ። እዚህ በቃ ሰላም፣ እሺ በይኝ። ሰርፕራይዝ ነው አይንሽን ለመግለጥ

ከጓደኞች ጀምሮ እስከ ኦዲየንስ ድረስ እየደወሉ እና እኔ አሁን እንዳንቺ አገኘሁት እንጂ ከዛ ምንም ነገር ለእኔ ማውራት አልፈለገም። አይደለም አውቄ አይደለም፣ አሁን እኮ ነው ያውቁት። እኔ ደውሉልኝ እኮ ነው፣ ከዛ ከደውልልኝ አይቀር ለምን ሰላም ሰርፕራይዝ አላደርጋትም ብዬ እንደዛ ነው ያሰብኩት። ግን እንደዚህ በምን ምክንያት እንደጠፋ ምን ሆኖ እንደሆነ ግን እኔም አሁን ከእናንተ ጋር እኩል ነው መስማት የምንፈልገው ስለዚህ ምን ነው አይቀም ብቻ ግን ዋናው ነገር ደግሞ እግዚአብሔር እንኳን ነገሮቹን አልፈ በድጋሚ መምጣት እንዲስላዩ ምናም በጣም ደስ ብሎኛል። ግን ሁሉንም ነገር አሁን እንድትነግረን እንፈልጋለሁኝ። ሁሉንም ነገር ማለት ነው ምንድን የከፋ ምንድን ያስጨነቀ የትስ ነበርክ? በሰላም ነው ወይ አላ እነዚህ እነዚህን ጥያቄዎች እንድትመልስልኝ ይፈልጋሉ። አስር ቀን ሙሉ ምንም ሁሉ ነው አሰላም አሌይኩም ራህመቱላሂ ወበረካቱ። ውድና የተከበራችሁ የእኛ ፋሚሊዎች የምንወዳችሁ የምር የምር እኔ ለእናንተ ቃል የለኝም። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። የምር ማለት ከእናንተ ጋር ልክ እንደ ቤተሰብን አሁን ላይ ማለት እና ይህም ቤተሰብነት እንደውም ሲጀመር ብዙ ጊዜ ማለት ልትወው ሰላም እየሰጠኝ አይደለም ምናምን እያልኩኝ ዩቱብ ለማቆም ምናምን ብዙ ጊዜ አስቤ አውቃለሁ። ግን ከአሁን በኋላ ይሄን ሃሳብ ጭራሽ ትቼዋለሁ። በጭራሽ ማለት ነው፣ ከልቤ ነው እምላችሁ። ማለት በቃ የሆነ ማህበረሰብ አለ የሆነ በቃ የሆነ አካባቢ ላይ የሚኖር አኗኗር ስታይል ያለው ማለት ምንድን ነው ልላችሁ የፈለግኩት ተራርቆ የሚኖር ቤተሰብ ማለት ነው፣ እና ልክ እንደ ወንድም፣ ስትከፋ የሚከፋ ስታዘን የሚያዘን ስትደሰት በደስታ ካንተ በላይ ሚስቅ ሚፈነጥዝ በቃ ማለት እኔ ለእናንተ ቃል የለኝም። እና እንደ እውነታው ከዚህ ቀደም የተለቀቀው ቪዲዮ ላይ ማለት ደብሮ ምናምን የሆነ ነገር ተናግሬ በቃ ልሄድ ነው ምናምን ብዬ ነበረ፣ ግን ጭራሽ ከሱ ጋር አይገናኝም ጭራሽ ማለት ነው። እኔ ሄድኩበት ማለት አጋጣሚ ነገሮች እንትን አሉ ተገጣጠሙ፣ ነገር ግን ስልኪ ዝች ጋሁ እንትን አለው የተለጠፈበት ትላንትና ነው ያነሳውት። የምር ተለጥፎበት ነበረ ለአስር ቀን ወላ ለዚም ወላ ከልቤ ነው ምላችሁ፣ ወላ እየዋሹቸሁ አደለም። ስልኬ ዝግ ነበረ። እዚች ጋ ምልክት ስሜ ተጽፎበት ተቀምጦ ነበረ። የሄድኩበትን ቦታ መናገር አልፈልግም ማለት በቃ እንጂ እኔ ስልኬ ክፍት ሆኖ ወይም ደግሞ የሆነ ቦታ ራሴ ስልኬን ዘግቼው ኪሴ ውስጥ ሆኖ እየከፈትኩ መደወል በምችልበት ሁኔታ ላይ ሆኜ ሳልደወልላችሁ ቀርቼ አይደለም። ስልኬ ዝግ ነበረ። በቃ የሆነ ቦታ ብቻ ግን ተቀምጦ ነበረ ከስልኮች ጋር እና ስልኬ ላይ ከጀርባ ስሜ ተለጥፎ ነበረ እና በቃ ማለት መናገር አልፈልግም አንዳንድ ጊዜ ነገሮች ይገጣጠማሉ። እኔ የምሬ ነው የምላችሁ ከልብ ማለት እንዴት ላስረዳችሁ? ማለት የዛን ቀን ቪዲዮ ሰራሁኝ። ያም ቪዲዮ ከሰራን በኋላ ሁሉ ነገር ለእናንተ ግልጽ እንዲሆን ግልጽ እንዲሆንላችሁ በማሰብ ነበረ። ትቼው ነበር መሄዱን ምናምን፣ ግን ደግሞ አጋጣሚ አይደለም። አሁን ለምንድን ነው መናገር አልፈለግም፣ መናገር አልችልበት ቦታ ነበርኩ። በቃ መናገር አልችልም ግን በቃ እኔ ወላሄ ብዬ ምዬ አላቅም። ቪዲዮዬን ምናምን እዩት እስከዛሬ የሰራሁት ቪዲዮ ማለት ነው። ማለት ስልኬ ዝግ ነበረ፣ ዝግ ሆኖ ደግሞ የሆነ ቦታ ስሜ ዝች ጋር ተለጥፎበት ተቀምጦ ነበረ እና የት እንደነበርኩ ምናምን ማውራት ስለማልፈልግ ነው። እና ግን ማለት ግን ብቻ ግን ምንም የደረሰብህ ነገር ምንም የተጎዳኸው ነገር የለም በቃ እንደዚ አይነት ነገሮችን አሁን አናውራ። ግን ደግሞ ከአሁን በኋላ ላ አላቆምም ደግሞ ካሁን በኋላ አዝኛ አታዩኝም። የፈለገ የፈለገ የቱን የሚያከል እኔ እንደውም አንድ ህግ ነበረኝ፣ ማለት ለእነሱም ብዙ ጊዜ የምነግራቸው ከእናንተ ጋር ምናልባት ብዙ ጊዜ አውርቼ የሰማችሁኝ ምን መሰላችሁ? እኔ ዩቱብ ላይ ሀዘናችንንም ደስታችንንም፣ ሁሉ ነገራችንን እኩል እነሱ መካፈል አለባቸው ልክ እንደ ቤተሰቦቻችን ስለሚያዩን በቃ ቢያውቁ ነው እነሱ ደስ የሚላቸው ከምንደብቃቸው እያልኩኝ ብዙ ጊዜ ማለት ቪዲዮዎች ላይ ማየታችሁ ሊሆን ይችላል። ነገር ግን በጭራሽ በጭራሽ ድጋሚ የሚያሳዝን ነገር ማለት ብዙዎቻችሁ በቃ ማለት የራሳችሁ የሆነ መከፋት እያላችሁ በእኛ በእኔ መከፋት የለባችሁም ብዬ አስባለሁኝ። በቃ ድጋሚ እንደዚህ አይነት ነገር አይፈጠርም ብያለሁ እና እኚህ ቀናቶች ግን ብዙ ነገር የተማርኩባቸው ቀናቶች ናቸው። በጣም ብዙ ማለት በዚህ ልክ የምታስቡልኝ በዚህ ልክ የምትጨነቁልኝ ምናምን ማለት የሆነ ይገባችኋል። በእርግጥ ማለት የሆነ ነገር እንዳለ እናንተ ጋር ግን በዚህ ልክ አይመስለኝም ነበረ። በጣም በጣም ነው ማከብራችሁ፣ በጣም ነው መወዳችሁ። አላህ እንደዚህ የሚጨነቅላችሁ ሰው ይስጣችሁ። አላህ ለሀገራችሁ ያብቃችሁ። አላህ ካላችሁበት ጭንቅ ሁሉ ያወጣችሁ አላህ ባላችሁበት ስራችሁን ያቅለለላችሁ፣ የተሻለ ህይወት ይስጣችሁ። እዚህ መታችሁ የምትደላደሉበት ዘና የምትሉበት ህይወት ይስጣችሁ። ሁላችሁም ሀሳብ ውጥናችሁን ያሳካላችሁ። በጣም በጣም በጣም ከልብ ከልብ ነው መወዳችሁ ማለት። አሜን አልሽ አንቺ። ያንቺ ምርቃት ገና አልደረሰም ማለት ፋሚሊዎች። እንደውም በዚህ አጋጣሚ አንድ ነገር ልንገራችሁ። የምር በቃ ላንብብላችሁ እስኪ። እኔ ስልኬን ከአስር ቀን በኋላ ነው የከፈትኩት ከአስር ቀን በኋላ ስከፍተው ጊዜ እዚች ጋ ዘጠኝ ቀን በተከታታይ ያለማቋረጥ፣ አይደለም ሰባት ቀን፣ ሁለት ቀን ዘላለች። ሰባት ቀን በተከታታይ ማለት ዘላለች እና ጽፋልኛለች ማለት ሁለቱን ቀን ያልጻፈችልኝ ማለት ነው። አሟት ነው እኔ አንዳንድ ጊዜ ግን የሰው ልጅ ተፈጥሮ በጣም ነው ግራ የሚያጋባይ። ማለት ምንድን ነው ማለት ከሰዎች ጋር ለመግባባትና ለመላመድ ምናምን ጊዜ አይደለም ማተር የሚያደርገው ማለት ጊዜ በጊዜ ሂደት ብዙ መላመዶች፣ ብዙ መስዋዕቶች፣ ብዙ ነገሮች ምናምን ነገር ይኖራሉ ከሰዎች መሀል ማለት ነገር ግን ሰላምን በአጭር ጊዜ ነው ያወኳት በዚህ ልክ ማለት ለሰው ምታዝን ምትሳሳ እንዴ ከማንም በላይ ማለት ነው። ከማንም በላይ እኔ በቃ አስገርሞኛል። የእሷ እውነቱን ለመናገር አስገርሞኛል። እውነት በቃ ምን ልበላችሁ? እኔ ህይወቴን ሙሉ ማለት ነው ህይወቴን ሙሉ ስመኘው የነበረ አይነት ሰው የለም። ስመኘው ማለት ነው። ማለት በቃ እኔ እንጃ በቃ በጣም በጣም በጣም የሆነ ለሰዎች ዋጋ የሚከፍል ለሰዎች መስዋዕት የሚሆን መስዋዕት ሲሆን ለሰዎች ደፋር የለም። በጣም ነው የምወደ። የምር ደፋር ምንም ነገር ማይፈራ፣ ከሰዎች ደግሞ ምንም አይነት ጥቅም ሳይጠብቅ ሰዎችን በቃ በነፃነት የሚወድ ሰው የለም። ማለት እንደዚህ አይነት ሰው በጣም በጣም በቃ በህይወቴ ቢመጣ ብዬ በቃ ምመኛ አይነት ሰው አለ አይደለ? በቃ ሰላም ልክ እንደዛ ሆና ነው ያገኘዋት፣ ለእኔ ማለት ነው። በቃ በኮንፊደንስ እንደዚህ ሰው ፊት ሰው የተሰበሰብበት የምታወሩለት ሰው የለም። በቃ እንደዛ አይነት ሰው ምናምን ያው ስለ ጆሲ ብዙ አላወራም፣ ማለት እድሜ ልኬን አላወራ ስለሱ እና ብቻ አመሰግናችሁ፣ በጣም ነው የምወዳችሁ። ግን የሰላም ስለገረመኝ ነው። ማለት ስንት ወር ሆነን አንድ ወር ከምናምን፣ ሁለት ወር ምናምን፣ በቃ አንድ ወር ከምናምን። ግን እንዲህ ይሆናል፣ እንዲህ ይቻላል። ማለት እንደዚህ አይነት ሰው መሆን የምር የዚህ ዘመን ሰው አይደለች። እስኪ የምር የምር ምንድን ነው ሰባት ቀን ሙሉ እምነት ለመናገር አልነገረችኝም። ለእኔ እራሱ ታውቃለህ። ድንገት ድንገት ስልኩን ከፍቶት አይቶት ምናምን ይደውልልኛል ምናምን ብዬ እያሰብኩ ነው። እሱ ጭራሽ ስልኩን ከእነ አግኝቶታል። ቃ የሆነ በቃ ባለመሄድክ ደስ ብሎኛል ምናምን ብላን የጀመረችው በጣም አብረን ሆነን ምርጥ ነው ስትለኝ፣ ብሰማክ ደስ ይለኝ ነበረ። እንደማታነበው አውቃለሁ፣ ግን ደግሞ ሳላወራክ ማደር አልችልም። የተፈጠረውን ሁሉንም ነግርካለሁ፣ በየቀኑ እስክትመጣ ድረስ ባትመልስልኝም ጽፍልካለሁ። ደሞ ገና ከመሄድክ ናፈቅኝ አናታም ታያለክ፣ ደግሞ እኔም የሆነ ቀን አንተ እንዳደረግከው አደርጋለሁ። የዛኔ ስሜቱን ታውቀዋለህ ምናምን። የመጀመሪያ ቀን የጻፈችልኝ ትክስ ነውና። ይህ ስታለቅስ ግን ያውን ከአመማት በኋላ ነው። ብታይ በጣም አሞኛል። ጉንፋን ይዞኛል። ደሞ በጣም ነው ይናፈከኝ። ሩፋኤልን ባይዜ ሰላም ማለት ነው። በጣም ተጨንቃ ብዙ ማላ ልትመስል ይችላለች፣ ግን ሩፋኤልን ካለች ከልቧ የማለችው ማላ ነው። በቃ እስቲ ሩፋይ እየማለችልን አላምን ማለት የሆነ ማመን የሚያቅታችሁ ነገር አለ። ማመን አቅቶን የሆነ ነገር ማመን አልቻልም ምናምን ነገር ብለን ጌታን እያለች አላምንም ስንላት ሩፋኤልን ስንል ቀጥ ይላል ነገር ወቀ ይቆማል እና ሩፋኤልን አንዴ እንኳን ብደውል ምን አለበት? አልናፍቅክም ማለት ነው። እንደዛም ቢሆን ግን ችግር የለውም። ደና ብቻ ሆነ በቃ። ሰላም አራተ አሟት ነበር ማለት ነው። የምር ግን ከአመማት በኋላ ትናንት አልጻፍኩልክም፣ ከትናንት ወዲያም እንደዛው። ግን ይሄ ማለት በቃ መረህኛል፣ በቃ በቅቶኛል ማለት ነው። እኔ ባትመጣብኝ ባትደርስብኝ ቀድሞ ነገር ደስ ይለኝ ነበረ ውሸት ነው ድጋሚ ግን መጨረሻ ላይ ናፍቀከኛል ምናምን እና በቃ መምጣት አለብክ ምናምን ብላ ጻፈችልኝ እኚህን ቴክስቶች ማለት ነው እውነት ለመናገር አንዳቸውንም አላየዋቸው ወላይ ስልኬ ዝግ ነበረ ይህንን ስልክ ይህንን እንትን ስከፍተው ነው ያየሁት በሕይወቴ ለመጀመሪያ ጊዜ ሰው አገኘሁ። ሰው ታውቂያለሽ? ከልቡ ሰው። ወላሂ አልሐምዱሊላህ። ሰላምዬ አስለቀስሽኝ ብዬ ቴክስጻፍኩላት ተጻፍኩላት። እኔ አንድ ቴክስ የሁሉ ቴክስ ጽፋል ማለት ከልቤ ነው። የምር ነው ያስለቀሰችኝ። የምር ማለት ነው። በቃ አስለቀሰችኝ። በእናንተ ፊት ነገርኳት። በቃ በሕይወቴ ለመጀመሪያ ጊዜ ሰው አገኘሁ። ሰው ታውቂያለሽ? ከልቡ ሰው ወላሂ አልሐምዱሊላህ ሰላምዬ ያስለቀስሽኝ። ማለት የተፈጠረው ነገር እንኳን ተፈጠረ ነው ያልኩት። ማለት ምን እንደተፈጠረ ምናልባት ወደፊት ልነግራችሁ እችላለሁ፣ ግን ባልነግራችሁ ደስ ይለኛል። አልነግራችሁም በቃ። ግን እንኳን ተፈጠረ የተፈጠረው ነገር ምክንያቱም ደስ አይልም። እንደዚህ የሰውን ማንነት ማወቅ እኔ ለሁላችሁም እንደዚህ አይነት ጓደኛ ይስጣችሁ ነው የምልህ። ለሁላችሁ ማለት እንደዚህ በዚህ ልክ የሰውን ማንነት ማወቅ ማለት ህይወት ይቀጥላል። ባይዜ አንድ ነገር ልንገራችሁ ማለት ደግሙን ጥሩሙን መጥፎም ሁን ለሰዎች መስዋዕት ክፈልም፣ ሰዎች ለአንተ መስዋዕት ይክፈሉልህም አንዴ ከእነሱ ውስጥ ስትወጣ ስጠፋ ትረሳለህ። በቃ ይረሷዋል። ከዛ በኋላ የራሳቸውን ህይወት ይጀምራሉ። ግን እሺ እኔ አሁን አልመጣውኝም። ለአስር ተከታታይ ቀን የጻፈችልኝ እና አስራ አንደኛ አስራ ሁለተኛ ቀን ምናምን እያለች ትጽፋለች ማለት ነው። ዛሬም ትጽፍ ነበረ፣ ነገም እስከ መቼ ነው ማለት ያልተሳካ ጥሪ የደወለልኝ ማን እንደሆነ ምናምን አያለኝ፣ ብዙ ጊዜ ደውለውልኛል። የእሱ ቴክስት ደግሞ ኖርማል የሚጠበቅ ቴክስት ስለሆነ፣ ይቅርተውት ማለት ያው ሰው ሲጠፋ ጊዜ ምናምን ነገር እንትን ትጨነቃላችሁ። ምን ማድረግ እንዳለብን ግራ ገብቶናል። ከባለፈው ስሜት ጋር ከባለፈው ስሜት ጋር የሚገናኝ ስሜት ሆኖ ነው የጠፋው ወይስ ደግሞ ያው በዚህ ልክ አንተ እኔ ላይ ጨክነን እንደማጠፋ እንደማደብቀኝ አውቃለሁኝ እና ምን ማድረግ እንዳለብን ግራ ገብቶናል። በቃ ማለት ማንም አያውቅም ያለሁበትም ምክንያቱም እኔ ሆን ብዬ ያደረግኩት ማለት እንዴት ልንገራችሁ፣ በቃ ብቻ ግን ማንም አያውቅም እና ቤተሰብም አያውቅም። ቤተሰብ ጋር ምንም ነገር በቃ ከማንም ምንም ማወቅ አልቻለም እና ቤተሰብ ደግሞ መረበሽ ሊሆንበት ነው፣ ቢደውልላቸው ምናምን እና ብቻ እና በቃ ለፖሊስ ነው ማሳወቅ ያለብኝ፣ ምንድን ነው ማድረግ ያለብኝ ምናምን ነገር እና ቪዲዮ ሲሰሩ ጊዜ በጣም ማለት ነው ደብሯቸው ነው ፊታቸው ምናምን ያስታውቃል ማለት እንደደበራቸው ምናምን እና የሆነ ማለት ስለእኔ ማውራት አልፈለጉም። ምክንያቱም እዛች ጋር ስለእኔ ባወሩ ቁጥር የእናንተ ጭንቀት በጣም ይጨምራል እና ዝም ብለው ኖርማል ቪዲዮ ለመስራት አሰቡ፣ ግን እሱንም አልተሳካላቸውም ማለት በቃ ፊታቸው ያስተዋውቃል እንደደበራቸው እንደከፋቸው ምናምን ነገር ያመሰግናችኋል ወዳችኋልአረኛምሻጭንብራከዚህ በኋላ ግን ሆን ነገር ሳታሳውቅ ገነትን ግባ አይመስለኝ። ማለት ፈጣሪ ጠብቀኝ፣ ፈጣሪ ጠብቃችሁ። ግን ደግሞ እኔ ስልኬ ዝግ ነው። እኔ አሁንም ደግሜ የምነግራችሁ ወላሂ ላዚም ስልኬ ዝግ ነው። በቃ ስልኬት ጀርባው ላይ ተለጥፎበት የሆነ ቦታ ተቀምጧል ላለፉት አስር ቀን እኔ ስልኬ እኔ ጋር አልነበረም ኪሴ ውስጥ ሆኖ ቢሆን ዝም አልልም ማንንም ማለት ነው እንጂ ይጠራ ነበር እኮ ስልክ እጅ ላይ ቢሆን እኮ ይጠራ ነበር ኢንስታግራም ቲክቶክ ምን ምን ምን ብገቡ ከገባው ረጅም ጊዜ እንደሆነ ያስታውቃል ማለት እና ወዳችኋለሁ የምር ከልቤ ነው ይህን የምለው ከልቤ ነው ከልቤ ወዳችኋለሁ በቃ እኛም እንወድሻለን ብራዘር። ለማንኛውም እኔ አለ አደለ ይሄ ቀን ናፍቆኝ ነበረ። ምንድነው ካላችሁኝ በቃ በሰላም መጥቶ እንደዚህ ችግሩን አውርቶን አንድ የምንሆንበት ቀን ናፍቆኝ ነበረ። ሰውን መላመድ ጥሩ አይደለም። ሰላም እንዳለችሁ ከተላመዳችሁ ደግሞ ስትለያዩ የኔ የምትሉት ሰው አውቁ እንዳይጨነቁ መሆን መቻል አለበት ብዬ አስባለሁ። ለሁሉም ነገር እግዚአብሔር ይመስገን። በሰላም መምጣቱ ብቻ ለእኛ በቂ ነው። ያሳለፈው ነገር እንግዲህ እሱና ፈጣሪ ብቻ ናቸው የሚያውቁት። አሁን ቤተሰቦቻችን ያው ከኛ በላይ የኛ ጭንቀት፣ የኛ ድብርት፣ የኛ ሐዘን፣ የእኛ ደስታ፣ ሁሉንም እኩል ስለምትጋሩ እግዚአብሔር ብያላችሁበት ይጠብቃችሁ ማለት እወዳለሁ። ይሄን ቻናል ደግሞ ከተፎሰተበት ከአስር ቀን በላይ ስለሆነው ሁላችሁም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቪዲዮን ጀምሩለት። ወይም ደግሞ ከጨረሳችሁ በኋላም ላይክ ሰብስክራይብ አድርጉለት። ይሄ ቪዲዮ የሚፖሰተው በወንድሜ በኤንዲ ነው። ስለዚህ ሁላችሁንም ግን እግዚአብሔር ያክብርልን። በቀጣይ ቪዲዮ እስከምንመጣ እንወዳችኋለን።